ሄሎ አሜሪካ፣ ተደወለ። ሄሎ ብርሃኑዬ፣ እንዴት ነህ? እኔ ልጅ። ሄሎ ማሚዬ፣ እንዴት ነሽ? ጤንነትሽ እንዴት ነው? ደህና ነኝ አባቴ። አንተ ደህና ነህ? ደህና ነኝ ማሚ። በአካውንትሽ ብር ረድቼልሻለሁ፣ ደረሰሽ? አዎ ደርሶኛል፣ ደርሶኛል ልጅ እንዴው ተቸገርክብኝ። አሁን በቀደም የላከው ብር እኮ ገና እኮ ነው አልበላሁትም፣ እንዳስቀመጥኩት እኮ ነው። እያ ምን መቸገር ነው እናቴ እኮ ነሽ። እሱማ እውነትህን ነው እናቴ። ደህና ነህ ብርሃኑዬ ልጄ? እናቴ እኔ የምልህ ብርሃኑዬ፣ እንዲሁም ልደውልልህ ነበር። ሰሞኑን አንድ ነገር ላማክርህ ፈልጌ ነበር። ምንድን ነው ማሜዬ? ይሄ የእኛ ጎረቤት ግዛቸውን ታውቀው የለ፣ ረጅሙም ግዛቸው። ወደ ውጭ ሀገር ሰው እየላከ ከብሯል ብታይ በቃ እያስመዘገበ እየመዘገበ እየላከ ነው። እና እሷን ስራ እኔ ብሰራት ብዬ አስቤያለሁ። እማዬ ውጪ መላክ እኮ እንደምታስቢው ቀላል አይደለም። አንተ ደግሞ ነገር ማክበድ ትወዳለህ። ያው በአውሮፕላን አሳፍሮ መላክ ነው፣ ምን ይከብዳል? እና ምን ተሸክሚያል? ያመጣቸው ያመጣቸው አውሮፕላኑ ነው። ማየ ግዛቸው እኮ ሕጋዊ ፈቃድ አለው። ደግሞ ዝም ብሎ አይኬድም። አሃ፣ አንተ ደግሞ እንግዲህ ዝም ብሎ ተሄደ ተጮኸ ተሄደ፣ መሄድ መሄድ ነው። ችግር የለም። ግዛቸው ከላከ እኔ እንደው ከግዛቸው እኮ ቅንድሽ ብዬ እኔ የነቀው ሴት ነኝ። እኔ አሳፍሬ መላክ እችላለሁ። ዝም ብሎ አይከድም፣ እየተጮህ ይከዳል። እንደ ምን ምን ማሳፈር ነው በቃ አሳፍሬ እልካለሁ። በቃ ደግሞ ይሄን ሞክሯል። እኔ አሁን ቆይ እሱ ምንም ሳልነግር ፈተና ብዬ ለጥፍና እያንዳንዱን እየፈተንኩኝ ማድረገውን አረጋለሁ በቃ ማን ነው ስም? አዋሽ ይባላለሁ። አዋሽ አሽ ይባላለሁ። አሽ እስቲ አሽ መታወቂያ እስኪ አምጣው። አሽ ብሎ ስም አለ እንዴ? አሸብር፣ አንበርብር አንድ ፍድፍ ነው የሚለው። እዚህ ላይ አሸበር የመታወቂያ ስሜ ነው። መጠሪያ ስሜ አሽ ነው። ይሄ ዳቦ ስም ማለት ነው። አሽ ለነገሩ፣ እኔ ስለ ስም ምን አገባኝ? ለመሆኑ ምን ፈልገህ ነው የመጣኸው? ውጭ ሀገር እንልካለን አላላችሁም እንዴ? እሱ ማ ብለናል። እና ለመሄድ ነው የመጣኸው? ኋላስ ለምን ይሆናል? ለመሄድ ነው። ጥሩነሽን ሽጬ የመጣሁት አንተ ሰው ሽጠ ነው እንዴ የመጣኸው? አሁን ፖሊስ ጠርቼ ሳላስ ይዝቀጥ ብለውጣ። ኧረ በጎ ጊዮርጊስ ስለምን ሰው መሸጥ ነው የሚወሩት? ደግሞ ሊክር ነው እንዴ? አሁን ጥሩ ነሽን ሽጬ መጣሁ አይደል እንዲ ያልከው? ጥሩ ነሽ እኮ ላሜ ነች። እሷን ነው ሽጬ የመጣሁት። አሀ ነው። ለመሆኑ ውጭ ሀገር ምን ለማድረግ ነው የምትሄደው? ይገርሞታል፣ ምክንያቱም ብነግሮት በጣም ነው የሚያዝኑልኝ። እስኪ ንገረኝ ልስማው። ይገርሞታል። የከንፈር ወዳጅ የበለጡ እኔን ትታ እርገጤን ተከትላ ውጭ ሄዳለች። እርገጤ ሚስቴን አስኮብሎብኛል ያለበት እጄ ዋጋውን ሰጥቼ ሚስቴን ይዤ ነው የምመለሰው። እራንተስ ጉደኛ ነን። አሁን ውጭ ሀገር ሂደህ እርገጤን ብታገኘው ምን ታደርገዋለህ? የማደርገውን እኔ ነው የማውቀው። ይልቅ ዛሬ ይላኩኝና ነገ ከነገ ወዲያ በሶስተኛው ቀን በለጡን ይዤ ይመለሳሉ። ኧረ ጉድ! አሁን አንተ ውጭ ሀገር የምትሄደው በለጡን ለማምጣት ነው እንጂ ለመስራት አይደለም አይደል? እኔ እኮ ብዙ የእርሻ መሬት ያለኝ ሰው ነው። ማን ነበር ያልከው ስምህ? አሽ የምን አሽ ነው አሸብር ነው እንጂ ስምን ስማ እኛ እኮ ውጭ ሀገር የምንሰደው ሰርቶ ለሚመጣ ነው እንጂ ሂዱ እርገጤን ለሚረግጥ እኮ አንልክም እርገጤን ስትፈልግ ስታገኘው ትረግጠዋለ አሁን ለስራ ሂድ እንዱ ያንተስ የባሰ በላሁን አሁን ስልክ ቁጥርን እንስጠንና እንደውልልሃለን ደሞ ሚከፈል ብር አለ ለዛ አይደል በለው የመጣችሁ ማነሽ? የኔ ቆንጆ፣ አንችማ ብቻ ሽን አይደለሽም፣ እንደው ሰፍሮብሻል። ለመሆኑ ማን ነው ስምሽ? የሚ የሚ ቆንጆ ግሩም ስም። ለመሆኑ ምን ልታረጊ መጣሽ? እንዴት መጣሽ? ወረስቲ እንደምትልኩ ሰምቼ ነው የመጣሁት። ይቻላል አይደል ማሚ? ይቻላል ለመሄድ ነው የመጣሽ። ያ ማሚ፣ ቶሎ ብሄድና ብታፈጥኛለኝ ደስ ይለኛል። ለመሆኑ ምን ለማድረግ ነው መሄድ የፈለግሽው? ኦክቶበር ፊፍቲን ሸኪራ ካንሰርት አላት ቶሎ መገኘት አለብኝ። ሻኪራዬ፣ ሻኪራማ እንዴት አይነት ወዳጅ የመሰለች እኔን ራሱ ጋብዛኝ እኮ ስላልተመቸኝ ነው የቀረውኝ። ፕሊስ ማሚ አይነት ገው ነው የምልሽ። ኤሚ አንድ ጥያቄ ልጠይቅሽ። ያው ምንድን ነው ጥያቄው? ምግብ ማብሰል ላይ እንዴት ነሽ? ዋት ሲርየስ። እኔ ምግብ የማብሰል ዴሊቨሪ ነው የምበላው። ስትይ አልገባኝም። ጣቴ ይበላሽብኛል

እንደ ማን እንዲህ ድከሚ አለኝ እናንተ ቢከረብኝስ እኔ ምን ታራኛ ታራኛ ካለ ግቡ ጨርሳለሁ። ደግሞ ጥፍሬ እንዲህ የዛሬ ልጅ እንዴት አይነት እንደሆኑ ደህና ዋላችሁ፣ ደህና አደራችሁ ቀረ ማለት፣ እንደ ከብት ሆኖ ሰው ይቀራቀራ። አቤት! ስም ማን ነው? እናት አለ፣ ተነስ፣ ውጣ። አሃ፣ ምን አጠፋውና ሞጣ? ምን ነው እናት አለ? በሰላም ነው። ስም ማን ነው ነው ያልኩ። እኔ ጥርሴ ማን ነው? ረድዲ ዛሬ አራዲ። ስም ማን ነው ነው ያልኩ። ጥርስ ማን ነው አላልኩም። ምን ብዬ ስለ ጥርስ አወራለሁ? የኔ ነዋ። አይመስልም እንዴ ኦሆ ተዛለቅናታ ተመልሰና። ለምንድ ነው የምሄደው? ለምን ነው የምመለሰው? አረ ምን አይነት ደንቆሮነ እንዴ እኔ የምናገረውን አትሰማም እንዴ? ማታ ማታ የምላደርግ ቀን እንጂ ማታ አይመቸኝም። አንተስ እንደው ምንጉድና ደራሃል። ውጭ ሀገር ለመሄድ ነው የመጣው? አቤት ወይ ጉዴ ውጭ ሀገር ለመሄድ ነው ወይ የመጣኸው እኮ ነው የምልህ። አዎ፣ አዎ ውጭ ለመሄድ ነው የመጣሁት። ታዲያ ለምን ይጮሃሉ? ጎሽ፣ ጥሩ ቦታ ላይ ሰማ። ጎበዝ፣ የሚሰማ ሰው ይዘና። እርሶ አይሰሙም እንዴ ጭራሽ? እኔ እንደማልከኝ እኔ ሰማለሁ። እናታለን። ፈጣሪ ይመስገን። ዛሬ እንደው ምን አይነት ጉድ ነው፣ ተደናቆርን እኮ እናታለን ካደርን ለምን ነው የምናድረው? እኔ ባለ ትዳር ነኝ። እኔ እንደሱ አላልኩም። አልኩህ እኮ መላኩ፣ መላኩ። መላኩ ማን ነው መላኩ? ወይ ጉዴ! ዛሬ ቀ ለመሆኑ ስም ማነው? ነው ነው እኮ ምል ስማቸው። ሰማኸኝ? ተሰማ እውነትም፣ ስምን መላክ ያወጣዋል ይባላል። እንዲሁ ያንተ የትኛው መላክ ነው ያወጣው? እባክህ ስም ተው እኮ አታውቅም ወይ ጉዲ፣ ቀምተህ አታውቅም? ሊያስቀሙኝ ነው እንዴ? አይ እኔ አልወድም አልወድም። ስማ እኔ እንዳንተ አይነቱን ውጭ ልኬ አገሬን አላሰደባት። ማን ነው ስድ? እርሶ ሴትዮ ከኔ ጋር ችግር አለቦት እንዴ? ለምን ይሳደባሉ? አረ እንደው እንዴት አድርጎ ነው የሚሰማው እናንተ? አረ እኔ እኔ አልተሳደብኩም፣ አላደርኩም የት ነው የማያድሩት? ማነህ? ስማቸው። አቤት፣ ይኸውልህ ስትሰማ ሌላ ጊዜ ና፣ ስትሰማ ና፣ ወደ እኔ ሚስትን ይዘህ ና። አይ እሷ መሄድ አትፈልግም። ባይሆን እሷ ስለምትሰማ ይዣ ትመጣለሁ። እንደገና ሌላ ሰው አምክተህ ልታዳርቀኝ፣ ይበቃኛል እናት። አለ ሂድ፣ ሂድ፣ በቃ። ሰላም ዋሉ፣ ሰላም ዋሉ። ደህና ዋል ረሰውን ቢተደነ ኑሮ ረት አሁን ምን አደነቆሩ ይባላል። ኑሮ ነው እንጂ ግን ገልብጦ እኮ ነው የሚያወራው። እናት እኔ ሌላ ይናገራለሁ እሱ እንዲሁ እኔ ባልፈትንስ ቢቀር ደግሞ ሚስት ደግሞ እንደሱ አይነቱ እንደሞ አምትቶ ሲያደርቀኝ ሊሆን እንዳትመጣ ነግሬሃለሁ። ተረኛ ተረኛ ግቡ። በጸሎት በጸሎት፣ ቆንጆ ስም ነው። ለመሆኑ ለምንድን ነው መሄድ የፈለግሽው እናቴ? እዚህ እኮ የመጣሽ ውጭ ሀገር ከሚልክ ድርጅት እንጂ ከምባጠባቂ ድርጅት እኮ አይደለም። ፍቅረኛ ከዲያስፖራ ጋር ቼት አደረግብኝ፣ ምን አደረገብኝ፣ ማገጠብኝ። በስመ አብ ወልደ መንፈስ ቅዱስ። እሱ ለማገጠው አንቺ ለምንድን ነው የምትሄጂው? ውጭ ሀገር መሄድ ማልችል መስሎት አይደል? ከውጭ ሀገር ከመጣ ሴት ጋር የማገጠብኝ። እኔም ደግሞ ውጭ ሀገር ሄጄ ማንነቴን ማሳየት ፈልጋለሁ። አሀ አሁን ሄደሽ ምን ለማድረግ ነው? ስራ ለመስራት፣ ለመለወጥ። አረ ለመስራት አይደል የምሄደው። መሄዴም ብቻ እንዲያቀልኝ ነው የምፈልገው። እንዲሁ ኮ የዛሬ ልጅ፣ እንዲሁ አሞታችሁ ምን ላይ ነው የፈሰሰ እንዴ? ተይ ልጄ፣ አሁን የምትሄጅበትን ብር እኮ የውልጅ ስሪበትና ከዛ እሱ ፈልጎሽ ይመጣል። አረ ምንም አላረግም ሂጄ ደርሼ እመለሳለሁ። ኧረ እሱ መች ወደደሽና፣ እሱ እኮ አይወድሽም። ቢወድሽ እኮ አይማግጥብሽም ነበር። እንግዲህ ደግሞ ይኸውልሽ ፈጣሪ ላንቺ ያለውን ሰው ያመጣልሻል። እማማ፣ እኔ እኮ በጣም ነው የምወደው። እሱ አይወድሽማ። ቢወድሽ እኮ አይማግጥብሽም ነበር ልጄ። ይኸውልሽ አሁን በየደረስሽበት ስለ እሱ ሲነሳ ብለሽ ከምታለቅሽ፣ ቆፍጠን ብለሽ ደግሞ፣ ሌላ ሞልቷል። ላንቺ ያለው ደግሞ ይመጣል የሚወድሽ የሚንከባከብሽ እንጂ ይሄ እንግዲህ አግብቶ ከሄደ ምን ዋጋ አለው? ታዲያ ይህ ርታዩ። አንቺ ደግሞ ቆንጆ ሴት እኮ ነሽ፣ ስራ አለሽ የለሽ አለሽ። እናት የሳቀች የላትም ማለት ነው። አሁን እኮ ወዲህ ሴቱ እንዲው ሰነፊ የሆነ ወንድ ጋር ጥገኛ የሆነ ስራ እንዲ እሱ ገንዘብ አለው እሱ ውጭ ወስዶ ያኖረኛል እንዲ ለኛል ብለው ስራ አይሰውም። እንዲህ ሲሆን እሱ ሲጎዳችሁ ታለቅሳላችሁ፣ ትጎዳላችሁ ስራ ካለሽ ቆፍጠን ብለሽ ስራሽን እየሰራሽ ትኖሪያለሽ። በቃ ደግሞ ሌላ ጊዜ ጥሩ ባል ሳገኝ አጋባሻለሁ። ሞች እንዳታለሽ፣ ወድጄሻለሁ። አንቺ አንቺ ጥሩ ነሽ። ያቺ ሚም የሚል ምናምን ከምትሉ አንቺ ጥሩ ነሽ። በቃ ደውልልሻለሁ። እሺ እሺ። ወይ ጉድ! ለመታየት አማሪካ ሀገር አማሪካ ሀገር ሄጄ ይዤኝ እኮ ነው አሜሪካን አገር ልክ እንደዚህ እንደ እንደ ጎረቤት ቤት አድርጋ አይተዋለች። እረ እንዴ! የዛሬ ልጆች ምን እንደሚሻላቸው ተራኛ። እኔ እዚህ በኋላ እዚህ በኋላ አልቀበልም በቃ። ነገ ትመጣላችሁ ተመለሱ። ጨረስኩ። የሚረባ አንድ የሚረባ ሰው አላገኘሁም። ሰርቼ ለወጣለሁ የሚል አንድ ሰው አላየሁም በቃ ከጎረቤት ጋር እፎካከራለሁ እነሱ ውጭ ላኩ እኔም ልላክ ብዬ እንደዚህ ልሙት እንዲ አልፈልግም በቃ እንደው ማንሰረው ጉልቴ ይሻለኛል እስቲ ማነሽ እንደው በጀሪካ ውሃ አምጪልኝ ተከመኝ እኮ ውሃ እንደው በጀሪካ ጠጥቼ ራሱ አልጠ ሄሎ ቤትዬ እንዴት አለሽ የኔ ልጅ

በጣም ነው የምወድሽ እናቴ፣ ናፍቀሽኛል። እንደው በዓይኔ ውል እያልሽ ነው ልጄ። ያሽ መልፋጣ እህትሽ ደህና ናት? አባቷ እሷንም አቀጣኋት። አንቺን እንኳን እመልስሻለሁ፣ እመጣለሁ። በቃ እኔ እምወድሻለሁ፣ ወዴ። ቻው እናቴ። ቻው ልጄ፣ እናፍቀኝ። እኔም እኮ እናፍቃኛለች። አባቷ ትንሽ ቀን እንደው ልያት ስላለ ነው እንጂ ቤት እየንስ መላክ አልፈለኩም። ያቺ እንኳን እ እንትናለኝ አንዴ እንትናለኝ እያለች ራቁቷ እንደ ዘመኑ ሰው በቡታ ንታዬ እየወጣች ጨዋታ አላት። በቃ አዎ፣ ማን ነው ተረኛ አለ እንደውም በቃ ሌላ ጊዜ አልፈልግም። ኧረ ኧረ ኧረ ብርሀኑ እኮ እውነቱን ነው። ይሄ አንቺ የሚሆን ስራ አይደለም። ተይ ረፊ አለ ስራ ለሰሪው፣ እሾህ ላጣሪው ይባላል። ያገር መልፋታ አንዱ ልግል ልሄዳለሁ ይለኛል። አንዷ ደግሞ ማነው እንትን ኮንሰርት አለኝ ምን አለኝ አለች። አንዱ ባይሰማ ገልብጦ የሚሰማ ገና ሚስቱን ይዤ